አንድ አመት ምናምን ደርሷል። ድምጹን ሊሰማል ቻል ቀንም ማታም ሌሊትንም ሁሉ መቼ ይሆናል እያለ እየተጠባበቀን በፍጹም ጉጉት ነው እየጠበቅን ድምጹን እንኳን ለመስማት። በከምባታ ዞን ሐዳሮ ወረዳ ነዋሪ የሆኑት አቶ ታዲዮስ አበበም ልጃቸው ኤፍሬም ታዲዮስ ደቡብ አፍሪካ ለመግባት ከሀገር ከለቀቀ አመት ሆኖታል። ኤፍሬም ያለበትን ሁኔታ እስካሁን አለማወቃቸው ግን በየዕለቱ እንዲብሰለሰሉ አድርጓቸዋል። ይህ ጎዳና ኤፍሬምን ጨምሮ በብዙ ሺዎች የሚቆጠሩ ወጣቶች የተሻለ ኑሮን ፍለጋ የተጓዙበት የሞያሌ ኬንያ መስመር ነው። ኤፍሬም ወደ ተስፋይቱ ምድር ደቡብ አፍሪካ ለመግባት ፈታኝ የሆኑትን የኬንያ ታንዛኒያና የዛምቢያን ድንበሮች ማቋረጥ ይጠበቅበታል። ደቡብ አፍሪካን እያሰበ የትውልድ ቀዩን የለቀቀው ኤፍሬም ዛምቢያ ሲደርስ ከፍልሰት ጓደኞቹ እኩል መራመድ ባለመቻሉ ተነጥሎ ቀረም። አቶ ታዲዮስ ልጃቸው ከኋላ መቅረቱን ከመስማታቸው በስተቀር አሁን ላይ በድምፅ እንኳን ሊያገኙት እንዳልቻሉ ይናገራሉ። ዛሬ ላይ ልጃቸው አጠገባቸው ባይኖርም ትቷቸው ሄደውን መኝታና አልባሳቱን እያዩ በሀዘን መቆዘማቸው ግን አልቀረም። ልጃችን ኤፍሬም እዚህ ክላስ ነበረ ያርፈውና ምተኛው። ይሄኛው ቃሞ ማስቀመጫ ነው እነዚህ ጫማዎች እሱ ነው ለታናሹ የሰጠው ነው አይደል? እዚህ አልጋ ላይ ነው የሚያርፈው። እችኛው ክላስ እሱ ነው። እኛ ተስፋ አድርገን የላከ ነው። እንደ ቤተሰብ እንለወጣለን። እንደውም ያለውንም ቤት ሽጠን ለሱ ባጀትን ለባጀት ተስማምተን ነው የላከነው። መረጃ ከናይሮቢያ ተነስተው ሄደው ዛምቢያ ላይ ነው የተለዩት። እዛ እሱ ቀረ፣ እኛ እንደዛ ወጣን አሉ አብሮ የነበሩት። ከዛ በኋላ ድምፁን አልሰማነም። ከአደላላው እና ተቀባዩ ነው የምንሰማ። ተቀባዩ እኔ ጨርሳለሁ፣ ከመቼ መቼ የሚገባ አልጠብቀኝ ነው። በማዕከላዊ ኢትዮጵያ ክልል በሚገኙት የከንባታና የአድያ አካባቢዎች የኤፍሬምን አይነት ታሪክ መስማት በእርግጥ አዲስ ላይሆን ይችላል። በእነኚህ አካባቢዎች በየዓመቱ በብዙ ሺዎች የሚቆጠሩ ወጣቶች ወደ ደቡብ አፍሪካ ይፈልሳሉ። በለስቀንቷቸው ደቡብ አፍሪካ በመግባት ቤተሰቦቻቸውን እየደገፉ የሚገኙ በርካቶች ናቸው። የዛኑ ያህል ደግሞ በመንገድ ሕይወታቸው ያለፈም በየጫካው ባውሬዎች የተበሉና በየሀገራቱ እስር ቤቶች እየማቀቁ የሚገኙ ዜጎች ቁጥርም ቀላል አይደለም። ከነኚህ መካከል አንዳንዶቹ የስር ጊዜያቸውን ጨርሰው ወይም በምሕረት ተለቀው ወደ አገር የመመለስ ዕድል ሊያገኙ ይችላሉ። በከምባታ ዞን ሐዳሮ ወረዳ ነዋሪ የሆነው ወጣት በረከት አበበ ምናልባትም ከባለ ዕድለኞቹ አንዱ ሊሆን ይችላል። አሁን ላይ ወደ አገሩ ተመልሶ በአነስተኛ ንግድ ሥራ የተሰማራው በረከት በ 2006 ዓ ም ከ36 ወጣቶች ጋር በመሆን ወደ ደቡብ አፍሪካ ለመግባት ሞክሮ እንዳልተሳካለት ይናገራል። ለመሄድ ያነሳሳይ ነገር ጓደኞቼ እዛ ያሉትን በማየት ነው። እኔ አብዛኛው ብዙዎቹ ሄዶ እዛ ተቀይረው አሉ። የብዙዎቹን ህይወት ቀይሯል ሳውዝ አፍሪካ እንደኛ አካባቢ። ያን በማየት ነው እኔ አሁን ለማሄድ ወጣሁት። እዛ ከሄድኩ በኋላ እንዳሰብኩት እና እንደፈለግኩት አላገኘውም ነበር። ልክ ዛምቢያ እንደገባን ዛምቢያ ላይ ተያያዝን። እየተፈረደብኝ 15 ዓመት ከ6 ወር ነው በፕሮቪደንት ኢሚግራንት ስድስት ወር ያን ደግሞ ተስማምቴ በህገወጥ በመግባት በሚልክስ ደግሞ 15 ዓመት ነበር የተፈረደብኝ። ከዛ 15 ዓመት ስለተፈረደብን ግድ በቃ እንደምጨርስ ተስፋ ቆረጥን፣ እና እዛ ደግሞ ከፍተኛ እስር ቤት አለ። እዛ ካቺምቦ ከሌላም የሚበልጠው ዋና፣ የሞት ፍርድ የተፈረደባቸው እድሜ ልክ እና 50 60 ዓመት የተፈረደባቸው ሰዎች ያሉበት ቦታ ወሰዱን። በጣም ከባድ ያ ማለት ደግሞ ሲዖል በለው ፀሐዩ በል፣ እዛ የሚተኛበት በል፣ ረሃቡ በል፣ ትንሽዬ ነገር ይሰጣሉ። ከዛ አንተ ከፈለክ ኑር፣ ከፈለክ ሙት ነው። ትላንት ያየኸውን ሰው ዛሬ ካላየኸው ሞቷል ማለት ነው። በቃ አንዳንድ ወጣቶች ተይዘው ከተመለሱ በኋላ በድጋሚ ጉዞ እንደሚያደርጉ የጠቀሰው በረከት ሕገ ወጥ ፍልሰትን ለሚያስቡ ከልምዴ ለማካፈል ብሞክርም ጆሮ የሚሰጠኝ አላገኘሁም ይላል። ሁሌ እንጽፋለን እኛ በየዓመቱ በአዲስ ዓመት ሁሌ እንጽፋለን ምኅረት እንዳያረገን ከዛ 2016 ላይ ለፕሬዝዳንቱ ጻፈን ምኅረት አረገን። እሱ ከስድስት አመት በኋላ አሁን ሌላ ሰውን አትድ ብትል አንተ የአንቴን ቻንስ ሞክራል እንጂ የሚል ነው። አንድ መማራውን አታገኝም። ምክንያቱም አንተ ስላንቴ ስላልተሳካታ ታላ ለኔም አይሳካም ወይ የሚል ሰው ነው ያለው። መረጃዎች እንደሚጠቁሙት በማዕከላዊ ኢትዮጵያ ክልል የሚገኙት የከምባታና የሀድያ ዞኖች ወደ ደቡብ አፍሪካ ለሚደረገው ህገወጥ የሰዎች ዝውውር ዋነኛ የፍልሰተኞች መነሻ ናቸው። አዲስ አበባ የሚገኘው የሰላምና ልማት ማዕከል ቀደም ሲል ባደረገው ጥናት እንደ አውሮፓውያን አቆጣጠር ከ2016 እስከ 2018 ባሉት ጊዜያት ውስጥ እስከ 300,000 የሚደርሱ ዜጎች ወደ ደቡብ አፍሪካ ፈልሰዋል። አሸናፊ ላላጎ በከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ጉዳዮች ባለሙያ ናቸው። አቶ አሸናፊ በአካባቢው ዋነኛ የማህበራዊ አጀንዳ ለሆነው የሕገ ወጥ ፍልሰት ችግር ገፊ ምክንያቶች ናቸው ያሏቸውን አብራርተዋል። ማይካዱ አቆጭ አሉ። እንደኛ አካባቢ ደንሲ ፖፕሌት ጥግጊቱ በጣም ከፍተኛ ነው። በዛ ምክንያት መሬት ይጠባል። የስራ እድል ሰፋፊ አደለም። ባልኪ ፕሮጀክቶች የሉትም እንደ ዞንም እንደ አካባቢም ያሉ ነገሮች አንዱ እሱም ገፊ ነው። በዚህ ሰዓት በተለያየ ወጣቱ ድሮ የነበረው ኑሮ ላሻሽ ለሚሉ ሰዎች አሉ። ከዛ የተነሳ ወደ ድብርት ጭምር ሰዎች ስራ በማጣት ወደ ድብርት ጭምር እየገቡ የነበሩ ከዩኒቨርስቲ የተመረቁ ተማሪዎች አሁን በጣም ያሳዝኑ። ዲግሪ ሆልደሮች ናቸው መንገድ ላይ እየታሰሩ ያሉት። ለምንድን ነው እንደ መንግስት ቅጥር የለም ለስራ እድል ፈጠራ ያለው ፋይናንሻል ተቋማቱ ድጋፉ ብድር ተቋማት የሚያቀርቡትን በሚባለው ልክ ደረጃ ደግሞ ስራ እድል ፈጠራ ላይ ያሉ ነገሮች አንዱ ገፊ ምክንያት፣ ሁለተኛ ደላላዎች የሚያደርጉት ቅስቀሳ አለ። እንተን ዲሰ ተቸገረ ከለማት ሆቴል ሰርቶ ከለማት መኪና ሊኮ ብሎ ቀስቅሶ ብዙ ነገር አሁን አባቶች ቤታቸውን ሽጦ እንደ ማለሽጦ እንዲሊኩ ያደርጋሉ። እነኛ ልጆች ጭምር ቤተሰብን እንገድላለን አሁን ኦልሬዲ በዚህ የገደሉም አሉ። ደወር አፍሪካ ካለክ ብሎ አባቱን የገደሉ ልጆች አሉ። በዚህ ልክ ገፊ ምክንያቶቹ እንደ ድህነት ያሉ ነገሮቹ እንደ በጥናትም የተለየው ነው። ሕገ ወጥ ፍልሰትን በተመለከተ ቀደም ሲል የግንዛቤ ችግር እንደነበር የጠቀሱት አቶ አሸናፊ አሁን ላይ ቢያንስ ጉዞ የሚያመጣውን መዘዝ እንዲያውቁት እየተደረገ ይገኛል ብለዋል። በግንዛቤ ደረጃ ላይ ብዙ ክፍተት የለም። አሁን ባለን በተሰራው ልክ እንደ ባህል ግን ወደ ህዝቡ ገባ፣ እንደ ባህል እየገባ ነው። በእኛ በሁለቱም ዞን ላይ ባየነው በተሰራው ጥናትም ደቡብ አፍሪካ በቃ ከአንድ ቤተሰብ አትልስት ወንድም ወባት ዋጎት አለ። ይሄ የሌላ ቤተሰብ የለም። በአጠቃላይ ደረጃ ከሁሉም ያም ነገሮች ትንሽ እንትን እየሆነ ስለመጣ የግንዛቤ ክፍተት ኖሮትም ክፍተት አይደለም ይሄዳል። እንደ ድሮ ሳያቅ እንትን አይደለም፣ ችግሩን እናስረዳለን እዛ ማህበረሰብ ውይይት አጠቃላይ ማህበረሰብ ውይይት ነው። ወደ 122 ቀበሌያት ላይ መጀመሪያ 146 ነበር። 122 ቀበሌያት ላይ ያሉ ነገሮች በየጊዜ ስልጠና እንዲሰጥ ተደርገዋል። ውይይት እንዲያደርጉ ተደርገዋል። ከድሮ የተሻለ ኢንፎርሚድ ናቸው። ችግሩን አውቀውን እየገባዋል። በከምባታና ሀዲያ አካባቢዎች በርካቶች በሕገ ወጥ ፍልሰት ከሀገር በመውጣት የቤተሰቦቻቸው ኑሮ መደጎማቸው እውነት ነው። አንዳንዶች ግን ካሰቡበት ሳይደርሱ ወይም ወደኋላ ኋላ ሳይመለሱ ደብዛቸው ይጠፋል። በዚህ መልኩ የልጆቻቸውን ዱካተው በሰቀቀን ውስጥ የሚገኙ ቤተሰቦች ቁጥርም ቀላል አይደለም። አቶ ታዲዮስ ግን ልጃቸው ኤፍሬም አንድ ቀን ይመጣል የሚል ተስፋ አላቸው። ኤፍሬም ልጄ ኤፍሬም አንድ ቀን ይመጣል እያለን ቀንን ማታም እንጠብቀዋለን። ክላሱንም ለሌላ አላከራየንም። እስከዛሬ ድረስ እየጠባበቀን አለ እግዚአብሔር ይረደናል ብለን ተስፋ እናደርጋለን።